በመድረኩ ላይ ተገኝተው ከክልሉ የጥበብ ባለሙያዎች ጋር ውይይት ያደረጉት በምክትል ርዕሰ መስተዳደር ማዕረግ የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊና የኢኮኖሚ ክላስተር አስተባባሪ አቶ ስንታየው ገብረ ሚካኤል የሀገር እድገት ምንጭ ኪነ ጥበብ መሆኑን አንስተው ብዝሃ ማንነትና ባህል ባላት ሀገረ ኢትዮጵያ ደግሞ ኪነ ጥበብ የሚጫወተው ሚና ሰፊ እንደሆነ ተናግረዋል። በአንድ ሀገር ሁለንተናዊ እድገትና ለውጥ ውስጥ ኪነ ጥበብ ያለው ሚና እጅግ ከፍተኛ ነው። እንደ ኢትዮጵያ ባለን ብዝሃ ብሔር፣ ብዝሃ ባህል፣ ብዝሃ ሃይማኖት፣ ብዝሃ ምንጮች ባሉበት ሀገር ደግሞ የተለየ ነው። ኪነ ጥበብ በሀገራዊ ዋና ዋና ጉዳዮች ላይ የወል በሆኑ ጉዳዮች ላይ ተግባቦት በመፍጠር በተለይም ብሔረ መንግስትን በመገንባት ሀገረ መንግስትን ለማጽናት የሚኖረው ፋይዳ እጅግ ትልቅ በመሆኑ የአንድ ሀገር ዋልታና ማገር ነው የሚባል ለኪነ ጥበብ ማጋነን አይሆንም ማለት ነው። ኢትዮጵያ በቅኝ ግዛት ስር ላለመውደቅ ባደረገችው ትግል ህዝቦቿ ለነጻነት ጦር ሰብቀው ህይወታቸውን መስዋዕት እንዲያደርጉ በማጀገኑ ረገድ የኪነ ጥበብ ሚና ከፍተኛ እንደነበር ያስታወሱት አቶ ስንታየሁ ሰናይ ምግባር ያለው ዜጋ ለመፍጠርም የኪነ ጥበብ ተጽዕኖ ግዙፍ ነው ብለዋል። ኢትዮጵያን በአድዋ ከወራሪ ስንከላከል በድፍን አፍሪካ ብቻችንን በነጻነት ወንበር እንድንቀመጥ ሲደረግ ድራይቪንግ ፎርሱ ዋናው መሪው የነበረው ኪነ ጥበብ ነው። ፊለላው፣ ቀረርቶ ጦር እስኪጨብጡ ድረስ ለሳንጃ አንገታቸውን እስኪሰጡ ድረስ ሀገር ለመከላከል መነሳሳት የተፈጠረው በኪነ ጥበብ። የተሟላ ስብዕና ያለው ሰው አክባሪ፣ ትሑት ዜጋ እንዲፈጠር የሚያደርገው ስራ የሚሰራው በኪነ ጥበብ ነ በተለያየ ጊዜ ኪነ ጥበብ በተዛባ መንገድ አገልግሎት ላይ በመዋሉ በሀገራችን ሕዝብ ውስጥ አሉታዊ ተጽዕኖ ፈጥሯል። ይህን ለማረምም ኪነ ጥበብ መፍትሄ ነውና መንግስት ለዘርፉ ልዩ ትኩረት ሰጥቶ እየሰራ እንደሚገኝ አቶ ስንታየው ገልጸዋል። በተለያዩ ስርዓተ መንግስታት ኪነ ጥበብን በተዛባ መንገድ በመጠቀም ምክንያት ዛሬ የወል የሆኑ ጉዳዮቻችን እንዲናዱ፣ የወል የሆኑ ጉዳዮቻችንን በጋራ ጥቅም ላይ እንዳናውን። የጋራ እምነት እንዳያርፍባቸው ደግሞ ተደርገዋል። ኪነ ጥበቡን ፖለቲካ ወይም የነበሩ ስርዓተ መንግስታት አቢውስ ሲያረፉ ደግሞ ለጥፋት ውለዋል ማለት ነው። ይሄም አንዱ በኪነጥበብ ዘርፋችን የምና የታሪካችን ውጤት ሰው አሁን ባለንበት ሁኔታ ከትምህርት ስርዓታችን ጀምሮ አዲሱ የትምህርት ስርዓታችን ኪነ ጥበብን አካቶ ህፃናትን ቀርጾ የሚያሳድግ እንዲሆን እየተሰራበት ላለፉት ሀያ ቀናት በማዕከላዊ ኢትዮጵያ ክልል በዞንና በወረዳ ደረጃ ተመሳሳይ ውይይቶች እየተደረጉ እንደቆዩ ያነሱት የክልሉ ባህልና ቱሪዝም ቢሮ ኃላፊ አቶ ሳሙኤል መንገሻ ኪነ ጥበብ በኢኮኖሚ ማህበራዊና ፖለቲካዊ ለውጥ ውስጥ የሚጫወተው ሚና ከፍተኛ ነው ሲሉ ተናግረዋል። ጥበብ በኢኮኖሚ ግንባታ በህብረ ብሔራዊ ትስስርና አንድነትን በማጠናከር ዜጎችን ክብር ያላቸውን ዜጎች እንዲሆኑ ጥበብን በማስተማር ረገድ ያለው ሚና ከፍተኛ መሆኑ በጣም እጅግ በጣም ከፍ ባለ ደረጃ እንደ መንግስትም እንደ ብልጽግና ትልቁን ትኩረት ያገኘበት ወቅት ነው ይህ ወቅት። ማዕከላዊ ኢትዮጵያ ክልል በቅርብ ጊዜ የተዋቀረ ቢሆንም ቢሮቸው ለኪነ ጥበብ በሰጠው ትኩረት ምክንያት በዘርፉ መነቃቃት መፈጠሩን አቶ ሳሙኤል ገልጸዋል። ገና ሁለተኛ ዓመታችን ነው። የጥበብ ዘርፉን በማነቃነቅ ቀድሞ ከነበረበት በአዲስ ቅርስ፣ በአዲስ መንፈስ፣ በአዲስ ሳቤ የክልሉን ግንባታ ህብረ ብሔራዊ አንድነትን በማጠናከር የክልሉን ህዝቦች ባህል ሴት ታሪክና ቅርስ በማስተዋወቅ ረገድ ከፍተኛውን ሚና እየተወጣ ይገኛል። በዚህም እንደ ሀገርም ተወዳዳሪ ክልል መሆን ጀምረናል ማለት ነው። መድረኩ ለኪነ ጥበብ የተሰጠውን ትኩረት ያመላክታል ያሉን ያነጋገር ናቸው የኪነ ጥበብ ባለሙያዎችና የውይይት ተሳታፊዎች። ዘርፉ ሊደገፍ ይገባል፣ እኛም ለኢትዮጵያ ሁለንተናዊ እድገት የመስራት ኃላፊነት አለብን ብለዋል። የዛሬ መድረክ በጣም ለየት ያለ የደመቀ ቆንጆ ነበር። ደስ ይላል ያየሁት ነገር ሲቀጥል ኪነ ጥበብ ኪነ ጥበብን እጅግ በጣም መደገፍ አለበት። ትላንት ላይ የነበረው የኪነ ጥበብ ፍንዳታ ዛሬ አሁን ባለንበት ሙቭመንት ውስጥ ኪነ ጥበብን ለማንሰራት ለሀገር ብሎ መምጣቱ እንደ አዲስ ኪነ ጥበብን ወደ ላይ አውጥቶ ትላንት ወደነበረበት ቦታ መልሰን ለሀገር የእርስ በርስ መስተጋብርን ባህልን ጠብቆ ወደ ላይ ከፍ ከማድረግ ጋር ተይዞ የራሱ አርባንቴጅ አለው። ማለት ሁሉም የየራሱ የሆነ ጸጋ አለው የተሰጠበትና በዚህ ዘርፍ ደግሞ የተሰማሩ እንትኖች አሉ። አሁን እኔ የክልል ባይል አምባሳደር ነኝ አይደል? ባይልን ከማስተዋወቅ አንጻር ባይልን ብቻ ማስተዋወቅ ሳይሆን የባይል አልባሳትን በመጠቀም የቱሪዝም ሀብቶችን ያስተዋውቃሉ። ማለት በአንድ ልብስ ላይ ለምሳሌ የጉራጌ ጥያ ትክል ድንጋይ በአንድ አልባሳት ላይ ተሰርተው ይወጣሉ። የዛኔ ሁለት ነገሮችን ወደ ዓለም ሜዳ የማውጣት ነገር በአንዱ በኩል በሌላኛው በኩል ደግሞ መስህቦቻችንን የማስተዋወቅ ነገር